ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥረው እና ኢየሱስ የሚል ስም በትልቁ ጽፌ ግርግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። እንኳን ለታላቁ ሰማዕት ቀዳሜ ሰማዕት ቅዱስ እስጢፋኖስ በዓል በሰላምና በጤና ደረሳቸው፣ አደረሰን። ዛሬም በወቅታዊ ጉዳዮቻችን ተመልሼ መጥቻለሁኝ። በተለይ ዛሬ ጠዋት ላይ እንግዲህ የቅዱስ ሲኖዶስ ምልዓተ ጉባኤ ማጠቃለያውን እንግዲህ መግለጫ ሰጥቷል። ከዛ ውስጥ ተመለከተ ሁለት ጉዳዮችን አንስተን እናወራለን። የቅዱስ ያለስ መጽሐፍ የተወገዘ የተባለስ መጽሐፍ የትኛው ነው የሚለውን ነገርም በማስረጃ እናያገራል። የተወገዘ መጽሐፍ አለ፣ ያልተወገዘ መጽሐፍ አለ። የትኛው ተወገዘ የሚለውን ነገር በማስረጃ ለመነጋገር እንሞክራለን። የዕለቱ ስንክሳር ብንመለከትና ሊቀ ሊቃውን ስሙር አንድ ጠንከር ያለ ሀሳብ አንስተዋል። እሱን የምንነጋገርበት ይሆናል ብዬ ተስፋ አድርጋለሁ። ታዲያ እንደተለመደው እስከ ፍጻሜ ድረስ መከታተላችሁን አትርሱ። ለብዙዎች እንዲደርስ ደግሞ ቢያንስ አንድ ሺ ላይክ ብታስገቡልኝ ደስ ይለኛል። ይሄ የዘውትር ጥያቄ ነው። አንድ ሺ ላይክ እናንተ ወደዳችሁት። እስቲ አሁን ዲዮስቆሮስ ያነሱትን መግለጫ እንመልከትና ሀሳብ እንስጥበት። በተለይ ሁለት ሀሳቦች ላይ አመተ ምህረት ቅዱስ ሲኖዶስ ምልዓተ ጉባኤ የተሰየመው የሀገራዊ ሰላምና የቤተክርስቲያን አንድነት ኮሚቴ ሥራውን አጠናክሮ እንዲቀጥል የደረሰበትን ውጤት ለግንወት ሁለት ሺህ አስራ ስምንት ዓ.ም ምልዓተ ጉባኤ እንዲያቀርብ ቅዱስ ሲኖዶስ ጥብቅ መመሪያ አስተላልፏል። ሁለት በትግራይ አህጉረ ስብከት የሚገኘው ሕዝበ ክርስቲያን ሕዝባችን እና ወገናችን ስለሆነ አብያተ ክርስቲያናቱ እና ገዳማቱ የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አይጉረ ስብከቱ የተደራጁት በኢትዮጵያ ተዋህዶ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ በቅድስት ቤተ ክርስቲያን ሕግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀደመ ቦታው እንዲመለስ የቅዱስ ቤተ ክርስቲያናችን የሰላም የአንድነትና የቅርታ በር ክፍት መሆኑን ከመቅለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምእመናን ያልተቋረጠ የሰላም ጥሪውን ያስተላልፋል። የቀድሞቹ ቅዱሳን አባቶቻችን ዋጋ ከፍለው ቀኖናዊ ሥርዓቷንና ክብሯን ጠብቀውና አስጠብቀው አንድነቷን አጽንተው ያወረሱንን አሐቲ ቤተ ክርስቲያን የቀደመ ሉዓላዊ ክብሯ እንደተጠበቀ ለመጪው ትውልድ ማስተላለፍ የበለጠ ዋጋ ያሰጣልና ቀደም ሲል ለዚሁ ጉዳይ የተሰየመው ኮሚቴ ሥራውን አጠናክሮ እንዲቀጥል ሊቃውንቱ፣ ካህናቱና መላው ሕዝባችንም የቤተ ክርስቲያንን አንድነት ለማጠናከር በሚደረገው ጥረት ሁለቱ መጀመሪያ እንደተነሳ ጉዳይ ነው። አንደኛ፣ ከእርቀ ሰላሙ ኮሚቴ ጋር በተገናኘ እርቀ ሰላሙ ኮሚቴ ስራውን እንዲሰራ የሰራውን ስራ ደግሞ ለግንቦት ካህናት እንዲያቀርብ ሁለተኛ ደግሞ ትግራይ ላይ ያሉ ምዕመናን፣ ትግራይ ያሉ አብያተ ክርስቲያናት የኛ ሀብታችን ንብረታችን፣ የአንድነታችን ስለሆነ ተነጋግሮ ችግሮችን በመፍታት ወደ እርቅ ሰላሙ እንዲመጣ ነው። በጣም የሚፈልገው የሚበረታታ ጉዳይ ነው ብዬ አስባለሁ። አሁንም ዛሬም ነገም ቤተክርስቲያን ሁሉን ነገሯ በእርቅ መፍታት እየቻለች እስካሁን መዘግየቱ በጣም የሚያነድ ነገር ነው። ስለዚህ አሁንም ቢሆን ኮሚቴው በጣም ስራ መስራት ይፈልጋል፣ ለመስራት ዝግጁ ነው። ከትግራይ ጋር ያለው ኮሚቴ እንዲዋቀር ጥያቄ እያቀረቡ ነው። ትግራይ ላይ ደግሞ ያለው አባቶች ደግሞ ከአዲስ አበባ የተወከሉት አባቶች በጣም በደስታ የተቀበሏቸው እኛም እንፈልገዋለን ብለዋል። ስለዚህ ይህን ነገር ልናበረታታው ልንደገፋው የሚገባ ጉዳይ እንጂ ልንዳናጣጥለው ልንገፋው የሚገባ ጉዳይ ነው ብዬ አስባለሁ። ስለዚህ አሁንም ቢሆን ዛሬም ነገም ቤተክርስቲያን ትልቁ ፈቃዷ ውዴታዋ ደስታዋ አባቶች ታርቀው በአንድነት እንዲኖሩ በአንድነት ህብረት እንዲያደርጉ ቤተክርስቲያን በአንድ አባቶች እንዲመሩ እንጂ እንዲካፈሉብን አንፈልግም። ሁለተኛ የምናነሳው ከገድሉ ጋር በተገናኘ ነው። እሱኑ ደግሞ እንስ አራት ነባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ስለዚህ የቅዱስ ዮሐንስ ገድሉ የመጀመሪያው ነባሩ ጥንታዊ መጽሐፍ አልተነካም። የተነካው ምንድነው የሚለውን ነገር አሳያቸዋለሁ። ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸውም የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው፣ መጽሐፉ እንዲመረመር ያደረገው የደብረ ሊባኖስ አንድነት ገዳምና የገዳሙ የቅኔ መምህር መጋቢ ምስጢር አባ ክንፈ ሚካኤል ወልደ ገብርኤል የምስጋና ደብዳቤ እንዲጻፍላቸው ቅዱስ ሲኖዶስ ወስኗል። ጥሩ፣ ይህን ካየን የተወገዘው መጽሐፍን ከተነገረን ጥንታዊ ነባሩ ካልሆነ የተወገዘው የተወገዘው የትኛው መጽሐፍ ነው የሚለው ነገር ይነሳል። ይሄ የምትመለከታቸው ማህበራዊ ሚዲያ ላይ የተሰራጩ ያሉ መጽሐፍቶች ተወገዙ እየተባሉ የተሰራጩ ያሉ መጽሐፍቶች ናቸው። እነኚህ ሁለት መጽሐፍቶች የተወገዙ መጽሐፍቶች አሉ። አሳታ ተርጓሚው ሊቀ ጉባኤ ታረቀኝ ብርሃኑ ያሳተሙት መጽሐፍ የተወገዘ አይደለም። ብዙ ጊዜ መናፍቃን ሊያወናብዱበት ሰዎች እየሞከሩ ስለሆነ ይሄ መጽሐፍ አልተወገዘም። የተወገዘው መጽሐፍ አሁን በደንብ እናያጋለብን መጽሐፍ እሱ የተወገዘው መጽሐፍ ሶስት ቦታ ብቻ የሚገኝ መጽሐፍ አንደኛ፣ ነገር በህትመት ገብቶ የተሰራጨ መጽሐፍ አይደለም። በጣም ጥቂት ሰዎች ድረስ ያለ በጣም ጥቂት መጽሐፍ ናቸው። በህዝቡ ዘንድ የደረሰ መጽሐፍ አይደለም እና አንዳንዴ ግልጽ ሆኖ ለህዝቡ ቢነገር ይሻለ ነበረ። መጽሐፉ የት የት ይገኛል ከተባለ መጀመሪያ ይህን መጽሐፍ በፈረንጅኛ ጽፎ ያስገቡት ሚሽነሪዎች እንደሆነ እየተነገርን ያለው መጽሐፉ ላይ ጥናት ያደረጉ ሰዎች መጽሐፉን በቅርበት የሚያውቁ ሰዎች ይሄ መጽሐፍ የገባው በሚሽነሪዎች የገባ መጽሐፍ ነው። ስለዚህ ናቸው መናፍቃን የቤተ ክርስቲያን መጽሐፍ ለመበረዝ ብሎ ያስገቡት መጽሐፍ ነው። የት የት ይገኛል? አንደኛ አጋግና ዮሐንስ ገዳም ይገኛል። ይሄ መጽሐፍ መጀመሪያ እንደውም የገባውና የተገኘው እዚህ ገዳም ላይ ነው። አጋግና ዮሐንስ የተባለ ገዳም ነው። እዛ ሚሽነሪዎች በስርዋ ያስገቡት መጽሐፍ እንደሆነ እየተነገረ ያለው። ሁለተኛ ደብረ ሊባኖስ ገዳም ላይ ይሄ መጽሐፍ ነበረ፣ ወደ ሶፍት ኮፒ ተቀይሯል። ከዛ በኋላ ሶስተኛው መጽሐፍ ይሄ መጽሐፍ የት ነው የሚገኘው ከተባለ ደግሞ መንቆረር ማርያም የሚባል ቦታ ወንዶን አላውቅም፣ ይሄ ገዳም የት እንደሆነ አላውቅም። መንቆረር ማርያም የተባለ ገዳም ላይ የሚገኝ መጽሐፍ ነው። ይሄ መጽሐፍ በመጽሐፍነት የሚገኝ ሶስት ቦታዎች ናቸው። መጀመሪያ ሚሽነሪዎች ያስገቡበት የመጀመሪያው ገዳም ላይ አጋግና ዮሐንስ ገዳም ላይ መጀመሪያ የገባበት ወይ ደግሞ ሚሽነሪዎች በጽሁፉን በፍሬንች መሰለኝ እየተጻፈው እዛ ገብቶ የተገኘበት ቦታ ላይ ነው። ከዛ ነው እንግዲህ ይህ ሰው ግለሰብ ወደ ግዕዝና ወደ አማርኛ ተርጉሞ ያቀረበው። ይህ ሰው የቀረበው ደግሞ በስርጭት በህትም ደረጃ ተባስቶ በጣም ጥቂት ሰዎች ዘንድ ያለ መጽሐፍ ነው እንጂ ህዝቡ ዘንድ ያለውን የገድለ ቅዱስ ዮሐንስ መጥምቀ መለኮት መጽሐፍ አይደለም። ስለዚህ በደንብ ጥንቃቄ እንድታረግ። መጀመሪያ ይህን መጽሐፍ ያስገቡት ሚሽነሪዎች ፕሮቴስታንትና እነዚያ ካቶሊካውያን ይህን ነገር ያደረጉት እነሱ ናቸው። ይህ መጽሐፍ ነው እንግዲህ ይህ ሰው አገኘሁ ብሎ ወደ ግዕዙ ወደ አማርኛ የተረጎሙት። ስለዚህ ግለሰቡ እስካሁን ድረስ መጽሐፉ ላይ ስማቸው አልሰፈረበትም። በጣም በጥቂት ሰዎች ዘንድ የሚታወቁ ሰዎች ስለሆኑ እንግዲህ ይህ ሰው ይቀርባሉ ብለን ተስፋ እናደርጋለን። በድምፅም የተቀመጠልኝ የተላከ አንድ መልእክት አግኝቻለሁ። በንጠቅዱሳን ሮያም ተገላት አንደበት በሚለው ቴሌግራም ቻናል ላይም በድምፅ ተለቋል። አንድ አስር ደቂቃ 13 ደቂቃ ቮይስ የተቀመጠው ማብራሪያ ሰጥተውበታል። መጽሐፉ የትኛው ነው ትክክለኛ መጽሐፍ የትኛው ነው የሚለው ነገር በሰፊው ወንድሞቻችን ሀሳቡን ስላስቀምጡ እዛ ላይ ገብታችሁ ብታነቡት ደግሞ ይሻላል። ካልሆነ ደግሞ ምናልባት አስፈላጊ ከሆነ እዚሁ ዩቲዩብ ላይ ቮይሱ ለመልቀቅ እሞክራለሁ፣ ፈቃድ ካገኘሁኝ ማለት ነው። ስለዚህ ወደ ሌሎች ጉዳዮቻችን ንግባ። እንግዲህ ከአሰቦት ጋር በተገናኘ ፎቶ ደርሶኛል። አሳቦት ያለው ገዳም አባትየው ተገሎ ልጅየው እንግዲህ የተረፈው ልጅ ነው። በጣም በሚያስጠላ ሁኔታ ፎቶን ማሳየት አልችልም። ዩቲዩብ አይፈቅድልኝም። እንግዲህ አንገቱን ቆዳ ገፈውት ነው ወደ ሆስፒታል የራኩት ፎቶን አይቸዋለሁኝ። ማየት ፈልግ ከሆነ አሁን የዩቲዩብ ቻናሌ ላይ ተቀምጦላችኋል። ግን በጣም የሚያስጠላ ነው። ቤተሰብ ሚዲያም ይሄንን ፎቶ ለቆታል። በጣም በጣም የሚዘግንን ጉዳይ ያደረጉት ብቻ። እግዚአብሔር ምን ያለም ኢየሱስ ክርስቶስ ይቅረብልን። ወደ አንዳንድ ጉዳዮቻችን እንምጣ። ከባህታዊው እንጀምር። ትናንትናም የባህታዊ መዝሙር አቅርቤላችኋለሁ። አሁን የባህታዊ መዝሙር እናቅርብላችሁ። ገና በልጅነት ተስዬ ነበረ፣ ገና ሕፃን ሳለሁ ነግሬው ነበረ። ገዳም እንዳቀና ተስዬ ነበረ፣ ወንጌል እንዳስተምር ተስዬ ነበረ ይሄ ሁሉ ስለ ራሳቸው የሚናገሩበት ነው። ገዳም እንዳቀና ወንጌል እንዳስተምር ታምር እንዲያደርግ ምናምን እንዲያደርግ እንዲያደርግ ተስዬ ነበረ ይሉ እስካሁን ነው እየዘመር ያለው ስለ ራሱ የወንድ እንድፈውስ ተስዬ ነበረ። እውር እንዳብራ ተስዬ ነበረ። ይኸው ስለት የሰመረ

ይህም ስለ ራሱ ታሟ ላይ ድሩም ስንባል ነበረ። ራሱ ሀገር ውስጥ አይገባም ስንባል ነበረ። ራሱ ስለ ራሱ እየዘመረ ነው። ይሄ ሰው ስለራሱ ራሱ የዘምር አላቅም የሚል ሰው ነው። እንግዲህ እንደወጡ ቀሩ ስንባል ነበረ። መቼም ሰው አይሆኑም

እንባዕ ነበረ ሀገሩን አይገባም፣ ሀገሯን አትገባም እንባል ነበረ። ዛሬ ስልት የሰመረ። አሁን ይህ ሰው እንግዲህ የሚከላከሉት አይጠፉም። ከአረብ ሀገር ያሉ ሴቶች መከራከሪያ ሀሳብ ያነሳሉ። አሁን አባታችን እኮ ሊብል ይችላሉ። ችግር የለው የአረብ ሀገር ሴቶች ይረዳቸዋል። ሳይኮሎጂካል እንደት እንደተጎዱ አውቀዋለሁ። የሆነው ሆኖ ግን መንቀት ያለባችሁ ዘመን ላይ እንደደረሳችሁ ግን አትርሱ። ይህ ሰው ሙሉ ጨላጭር ባህሪ ሰው አላውቅም። በምንም አይነት ሁኔታ አሁን አሁን ላይ እያሰብኩ ያለሁት በምንም አይነት ሁኔታ የሚነቃበት ደረጃ ላይ ለራሱ እየመስለኝ አይደለም። የሆነ ሆኖ ግን ይህ አጭር ባህሪ ሰው እራሳችሁን ከአሁኑ እንጠብቁ። ይህ ባለ ሀብት ባህታዊ ነኝ ብሎ ቤተክርስቲያን እየበዘበዘ ያለ ዱርዬ እንደሆነው ግን እንድታውቁልኝ ነው። ለማንኛውም ቀጠል። የዲያቆናት ሁሉ በዓል ነው። ምክንያቱም ጥቅምት 17 የዲያቆናት ሁሉ በዓል ነው ምክንያቱም ጥቅምት 17 ሊቀ ዲያቆናት ወቀዳሚ ሰማዕት ቅዱስ እስጢፋኖስ ዲያቆን ሆኖ ነው የተሾመበት ዕለት ነውና እኛም የሱ ምሳሌ ነንና እንኳን አደረሰን እንኳን አደረሳችሁ። ሁላችሁም በኮሜንት ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሚ ሰማዕት በረከቱ ይደርብን ያላችሁ ጻፉልኝ። በሕገ ወንጌል ወይም ክርስትና የመጀመሪያው ሊቀ ዲያቆናትና ቀዳሚ ሰማዕት ይህ ቅዱስ ነው። ቅዱሱ በመጀመሪያው ወጥቶ ክፍለ ዘመን አስገራሚ ማንነት ከነበራቸው እስራኤላውያን አንዱ ነበር። ይህ ሰንደብ ነው ቢሉ የቅዱስ እስጢፋኖስ ወላጆቹ ስሞንና ማርያም ይባላሉ። ገና ከልጅነቱ ቁም ነገር ባህርዳር የነበረው ቅዱሱ በስርዓተ ኦሪት አድጎ እድሜው ሲደርስ ወደ ትምህርት ገባ። የወቅቱ ታላቅ መምህር ገማልያል ይባል ነበር። ይህ ሰው ባዋሪያት ስራ ምዕራፍ 5 ቁጥር 33 ላይ ተጠቅሷል። በትውፊት ትምህርት ደግሞ ይህ ደግ ትልቅ ሰው በርካታ ቅዱሳንን እስጢፋኖስን፣ ጳውሎስን፣ ናትናኤልን፣ ኒቆዲሞስን አስተምሯል። በጌታችን መዋለ ስብከት ጊዜም ከፈጣሪያችን ከኢየሱስ ክርስቶስ ዘንድ እየቀረበ ይጫወት ነበር። በፍጻሜውም አምኗል። ወደ ቀደመ ነገራችን እንመለስና ቅዱስ እስጢፋኖስ ከዚህ ምሁር ዘንድ ተምሮ ኦሪቱን ነቢያቱን ጠንቅቆ ወጣ። በወቅቱ አስቸጋሪና ለኀጢአት ህይወት የተመቸ ቢሆንም ቅዱሱ ግን የመሲህን መምጣት በጽሎትና በተስፋ ይጠባበቅ ነበር። በወቅቱ ደግሞ መጥምቁ ቅዱስ ዮሐንስ የንስሓ ጥምቀትን እያሰበቀ መምጣቱን የተመለከተ ቅዱስ እስጢፋኖስ ነገሩ መረመረ። እግዚአብሔር ሆኖ ቢያገኘው የመጥምቁ ዮሐንስ ደቀ መዝሙር ሆነ። ለስድስት ወራትም በትጋት ቅዱስ ዮሐንስን አገለገለ። ለስድስት ወራት ከቅዱስ ዮሐንስ ዘንድ ከተማረ በኋላ ለስም አጠራሩ ስግደት ይድረሰውና ጌታችን ኢየሱስ ክርስቶስ ተጠመቀ። በወቅቱ የተደረገውን ታላቅ ታምር ልብ ያለው ቅዱስ እስጢፋኖስ መምህሩ ቅዱስ ዮሐንስን እንዲያስ እንደሚያስረዳው ጠየቀው። ከኔ ይልቅ ከፈጣሪው አንደበት ይስማው በሚል ላከው። ቅዱሱም ከጌታ ዘንድ ሄዶ እጅ ነስቶ ተማረ ሉቃስ 6:18 በዚያውም የጌታ ደቀ መዝሙር ሆኖ ቀረ። ጌታም ከሰብዓ ሁለቱ አርድእት አንዱ አድርጎ ላገልግሎት ላከው። አጋንንትም ተገዙለት ሉቃስ 10:17 ቅዱስ እስጢፋኖስ ጌታችን መድኃኒዓለም ከዋለበት እያዋለ ካደረበት እያደረ ወንጌልን ተማረ፣ ምስጢር አስተረጎመ። ጌታ በፈቃዱ ስለኛ ሞቶ ከተነሳ በኋላ ሲያርግ ደቀ መዛሙርቱን በአንብሮተ እድ ባርኳል። በዚያም ጊዜ ቅዱሱ እንደ ወንድሞቹ ሐዋርያት ቅስናን ወይም ጵጵስናን ተሾሟል። በበዓለ ወደኋላ መንፈስ ቅዱስ በወረደ ጊዜ ከሰው ከሰወለቱ አርድእት የእርሱን ያህል ልሳን የበዛለት ሚስጥር የተገለጠለት የለም። በፍጹም ድፍረት ወንጌልን ይሰብክ ገባ። በመጀመሪያው ዘመን ቤተ ክርስቲያን ከማዕድ ስርዓት ጋር በተያያዘ ፈተና ሲመጣ በመንፈስ ቅዱስ ምርጫ ሰባት ዲያቆናት ሲመረጡ፣ አንዱ እርሱ ነበረ። አልፎም የስድስቱ ዲያቆናት አለቃ እና የስምንት ሺህ ማይበር መሪ አስተዳዳሪ ሆኗል። ስምንት ሺህ ሰውን ከአጋንንት ፈተና መጠበቅ ምን ያህል ከባድ እንደሆነ ለማወቅ አባቶቻችንን መጠየቅ ነው። አንድን ሰው ተቆርቁሮ ለድህነት ማውቃት እንኳ እጅግ ፈተና ነው። መጽሐፍ እንደሚል መንፈስ ቅዱስ የሞላበት ማይደር እግዚአብሔር ነውና ለእርሱ ተቻለ። ሐዋርያት 6 5 አንዳንዶቻችን ቅዱስ እስጢፋኖስ ሊቀዲያቆናት ሲባል እንደ ዘመኑ ይመስለን ይሆናል። እርሱ በመጀመሪያ ሐዋርያና ካህን ነው። ዲቁናው ለርሱ በእራት ላይ ዳረጓት ነው እንጂ እንዲሁ ዲያቆን ብቻ አይደለም። ቅዱስ እስጢፋኖስ ከጌታ እርገት በኋላ ለአንድ ዓመት ያህል 8 ሺህ ማይበር እየመራ ወንጌልን እየሰበከ ቢጋደል ኦሪት ጠፋ ጠፋ፣ ወንጌል ደግሞ እሰፋ እሰፋ አለች። በዚህን ጊዜ ክርስትናን ለማጥፋት መፍትሄው ቅዱስ እስጢፋኖስን መግደል ነው ብለው አይሁድ በማመናቸው ሊገድሉት አስበው አልቀሩ ሰሩም ገደሉት። እርሱ ግን ፊቱ እንደ እግዚአብሔር መልአክ እያበራ ፈጣሪውን በብዙ ነገር መሰለው። በመጨረሻም ስለ እነርሱ ምሕረትን እየለመነ በድንጋይ ወገሩት፣ ደቀ መዛሙርቱም ታላቅ ልቅሶን እያለቀሱ ቀበሩት። ይቺ ጥቅምት 17 ለት ለቅዱስ እስጢፋኖስ በዓለ ሲመቱ ናት፣ የተሾመባት መጽሐፍ ቅዱስ እንደሚለን ሙሉ አጸጋው ሞገስ ሞገስና ጸጋ የሞላለት ሐዋርያት 65 ቅዳሴ ማርያም ላይ ይናገራል። የስድስቱ ዲያቆናት አለቃና የስምንት ሹ ማይበር መሪ ሆኖ ተመርጦ እንደሚገባ አገልግሏል። በሰማይ ባለችው መቅደስም የሚያገለግለው በዚህ አይረጉ ነው የቅዱስ ቅዱስ ስጢፋኖስ በረከቱ በሁላችን ህዝበ ክርስቲያን ላይ ደረበኝ ይቆያል። አሚን። እግዚአብሔር አምላካችን እንግዲህ ቃሉን ያሰማልን፣ ወንድማችን ረጅም ከጤና ጋር ይስጥልን። በዚች ላይ ከዲያቆን እስጢፋኖስ ጋር ተገናኘን። እኔ ግቢ ጉባኤ እያለሁኝ ዲያቆናት የሚዘክሩት ቅዱስ አባት ቢኖር ይህን ዲያቆን ስጢፋኖስ ነው። እና ሁላችሁ በተለይ ከዲያቆናት የሆናችሁ የቅዱስ ስጢፋኖስ በረከት እንዲያድርባችሁ ይህንን ቅዱስ ብዘክሩት የተሻለ ነው ብዬ አስባለሁኝ። ወደ ሊቀ ሊቃውንት ስሙ ርጋ ልምጣ አንድ ደስ ያለ ሀሳብ ሎጂካል ማመክንያዊ በሆነ ሀሳብ ስላነሱ እንስማቸው። ኢየሱስ የሚል ስም እነሱ የሚፈሩትን የሚያከብሩትን ስም እንጥረው እና ኢየሱስ የሚል ስም በትልቁ ጽፌ ግርግዳ ላይ ብለጥፈው በረሮ ያርፍበታል አያርፍበትም? እና ኢየሱስ ራሱን ማዳን አይችልም ማለት ነው። ስዕሉን ተውት። አላህ ብዬ በትልቁ ብጽፍ ሸረሪት በዚያ ሊያልፍ ይችላል አያልፍም? እና አላህ ራሱን ማዳን አይችልም ማለት ነው። እና ደግሞ አንዱ ሰውዬ የቅዱስ ገብርኤልን ስዕል አይጥ በላችሁ ብሎ ዜና እርጎ አቀረበው። እኔ በጣም እኮ የሚገርምህ ደግሞ ተመልካች አለው፣ በጣም ብዙ ተመልካች። እዩት ገብርኤል ራሱን የማያደን ገብርኤል ስዕሉ ተበላ በአይጥ ተበላ ብሎ ክርስቲያኖች መጽሐፍ ቅዱስን አይጥ ይበለዋል አይበለው? ያመሽከው በደንብ ካልተያዘ ቁርአንን ይበለዋል አይበለው ይቦዳድሰው እንዴ? ምድር ላይ ባሉ ነገሮች ስዕላትንና የምናከብራቸውን ስሞች ከለካ ናቸው። እንዲሁ ሎጂኩ እንዲህ ይወድቃል ማለት ነው። ኢየሱስ የሚለው ስም ላይ ሌላውን ተውት፣ የፍጡራኑን ስም ስዕሉን ተውት። እሺ ኢየሱስ የሚለው ስም እኮ ኃይል ያለው ስም ነው አይደል? እንዴ ኃይል ያለው ስም ለምን ነው ራሱን አላህ እኮ የአምላክ ስም ነው። በእነሱ አይደለ ራሱን ለምን ነው ማስከበር የማይችለው? ቁርአኑ ሲቀደድ ለምን ዝም ይላል? ኢየሱስ መጽሐፍ ሲቀደድ ለምን ዝም ይላል? ቃሉን ማስከበር የማይችል አምላክ ነው ማለት ነው። ክቡር ቃሉን ክቡር ትምህርቱን ማስከበር የማይችል ጌታ ነው ማለት ነው። እንዲህ አይነት የአይጥ ታሪክ እያመጡ ከቅዱስ ስዕላት ጋር ማገናኘት የአይጥ ሎጂክ አይጠቅምም፣ አያድንም። ምን ማለት ነው? እግዚአብሔር ስራውን የሚሰራ ከበረሮና ከአይጥ ጋር በተገናኘ አይደለም። ስዕላትም እኛ ባሰብነውና እኛ እንደምናስበው ታምራቸውን እየገለጡ በበረሮና በአይጥ ላይ ታምራት እንዲያደርጉ የምንፈልጋቸው የምንጠብቅባቸው ስዕላት አይደሉ። ሲጀመርም እኛ በጸሎት ቤታችን ላይ ቅዱሳት ስዕላትን ስናደርግ ለጸሎት ለትምህርት ለታሪክ ለመሳሰሉ ነገሮች ስንጠቀምባቸው ክርስቲያኖች ሸራውን ቅዱስ ገብርኤል ነው ወይ ጻድቃን ሰማያታት ናቸው ብለን አይደለም እኛ ቀለሙን አይደለም ሸራና ቀለም ወካይ ነው እንጂ ራሱ ያ ፊት ለፊት የተሰቀለው ቅዱስ ገብርኤል ነው እመቤታችን ናት ኢየሱስ ነው ብለን ነው እንዴ እንደዛ ብላችሁ ታስባላችሁ ያ ያኮ ወካይ ነው ወካይ ማለት የምናከብረውን ነገር የሚወክልልን የሚያሳይልን ነው ምሳሌያችን ነው እንጂ ራሱ ነው እንዴት ይባላል? አይደለም፣ ሊሆንም አይችልም። ይህንን የቤተ ክርስቲያናችን ሊቃውንት በደንብ ስለተገነዘቡት ለረቅ ለወረቀት ወይም ለሸራ ወለቀለም ለቀለምም የምንሰግድ አይደለንም ብለው ጽፈውልናል። ስለዚህ እኛ ስዕላትን ስንጠቀም ለጸሎት ማሰቢያ ነው እነሱን ስናስብ ይውላችሁ አንድ የሚያምር ስዕል ስታዩ የተሳለው ነገር እሺ ነው፣ አብሮ ማን ትዝ ይላችኋል? እስኪ ማንም ታደንቃላችሁ። አቤት ሰዓሊውን፣ አይደለ? ሰዓሊውን ነው የምናስበው። የሚጣፍጥ ምግብ ሰርታችሁ እሺ፣ ሬስቶራንት ውስጥ በልታችሁ ቴንክ ዩ የምትሉት ማለት ነው ሰሪውን የሀብታም ምድጃ ላይ ማናያቸዋል። አብዛኞቹ በእርግጥ ኦፕን ኪችን እየሆኑ መሰለኛውን። አሁን ጭራሽም የማናያቸው ጊዜ ነበረ። እና ቴንኪው የምንለው ጭስ ያልጨሰባትን እሳት፣ የእንጨት የስቶቭ እንጨት ያለካትን ነው፣ ምንድን ነው እሳት ያለካትን ነው። ይሁን፣ አሁን ደግሞ ወይትረሶቹ እንዳተናደዱብኝ አያቸው። ጥኛ የደከሙትን አናቃቸውም፣ ግን እኮ ትዝ ሊለን የሚገባው የሚጣፍጥ ምግብ ከበላን አቅራቢው ሳይሆን ሰሪው ነው። አቤት ማነው ትዝ ማለት ያለበት? እንደዚያ ነው ሰሪው። ያቀረበው ምን ከምግብ ሰሪው ከኪቺን ወደኔ ከማምጣት ውጭ ሌላ ምንም እኮ የሰራው ስራ የለም። እውነቱ ነው። በተመሳሳይ መልኩ እኛ ቅዱሳት ስዕላትን ስናይ ዋናው እዚያ ስዕል ላይ ባለቤት ሆነው ባለ ታሪኮችን ገድሉን፣ ታምራቱን የፈጸሙ ባለቤቶቹን ነው የምናስባቸው እንጂ ሳአሊ፣ ወይተር ነው ይመሰገናል፣ ደረጃ አለው። ስለ አቅራቢ ነው እሱ የተደበቀውን እዛ የተሰራውን በጓዳ የነበረውን ወደ ግልጥ ወደ አደባባይንም ያመጣልን። ምን ማለት ነው? ስዕላት ሸራና ቀለም ናቸው። እነሱን ምንም የምናመልክበት ወይም ደግሞ ወይ ማምለክ ለእነሱ የተለየ ነገር የምናደርግበት ነገር የለም። ክብር እንሰጣለን። የምናከብረው ግን ቀለሙን አይደለም፣ ሸራውን አይደለም ባለስዕሉን ነው። ስዕልና ባለ ስዕል መቼም ይለያያል። ስዕልና ባለ ስዕል ምን እና ምን አልኳችሁ? አቤት መቼስ ፎቶና ባለ ፎቶ አንድ ሆነ? አቤት አሁን እኔ እንደዚህ እንደተቀመጣችሁ ፎቶ አንስቼ እናንተን እንዲህ እንደተቀመጣችሁ በስልኬ ፎቶ አንስቼ ባሳያችሁ ፎቶ ነው፣ ባለ ፎቶ ናችሁ እናንተ። አቤት እናንተ ፎቶ ልትሆኑ አትችሉም። ባለ ፎቶ ናችሁ። ቅዱሳን እኛ ባለ ስዕሉን ነው የምናስበው። አሁን ፎቶ ያለው ሰው ባለ ፎቶውን እያሰበ እንጂ ራሱን ፎቶውን፣ መቼስ የጓደኛ ሴትም ወንድም የጓደኛችሁ ፎቶ ቢኖራቸው ፎቶ እንዴ ጓደኛችሁ፣ ፎቶ ወይስ ባለ ፎቶ? አቤት እነሱ ግን እነዚህ ስዕላትን የሚመለከቱ ሰዎች እኛ ባለ ፎቶዎችን ሳይሆን ራሱን ፎቶውን የምናከብር ይመስላቸው ጀመር ፎቶ የለም። ቅዱሳት ስዕላት ላይ እንደምታውቁት ነው፣ የሆነ ቦታ ላይ አይቻለሁ፣ እንደዚህ እጅ ስሪዲ ነው መሰለኝ አለ፣ በእጅ የሚያጠን ቺች፣ እንኳን ጥሩ ልምምድ አይደለችም። ያው ሰዎቹ ስለማይሰሙ እዚህ አሁን መናገሩ ጥቅም የለውም። ቅዱሳት ስዕላት ህግ አላቸው፣ ስርዓት አላቸው። እንዲሁ ሰው አስመስሎ ስሪዲ የሆነ አብዛኞቹ የቤተክርስቲያን ስዕሎች እንደምታውቁት ቱ ዳይሜንሽን ናቸው እንጂ አሁን አሁን ይሄ ዘመናዊ መልክ የመጣው ነገር አግባብነት የሌለው ነው። እና ወደ ትምህርታችን ስንመለስ ቅዱሳት ስዕላት ለጸሎት ይጠቅሙናል። ለምን? አቤት ተመስጧችን እነሱን በማሰብ ይሆናል እና ባዶ ግድግዳ ባዶ ጣሪያ እያሰባችሁ ወይም እሱን እያያችሁ ከምትጸልዩ ቅዱሳት ስዕላትን እያያችሁ መጸለይ በጣም በጣም ጥሩ ነገር ነው። ለመምህራችን ሊቀ ሊቃውንት ስሙር አላምረው እግዚአብሔር አምላካችን ረጅምን በከጤና ጋር ይስጥልን። ጥሩ አድርጎ በሚገባ በጥሩ ማበሪያ ሰጥተውናል። ረጅምን በከጤና ጋር ይስጥልን። እኛ ለስዕሉ ባለቤት እንጂ ስዕሉን ብቻ እያሰብን አይደለም። ያንን ስዕል ስንመለከት የስዕሉን ባለቤት እንመለከተዋለን እንጂ ስዕሉን ብቻ አይደለም እንመለከተው። ለዚህ ነው አባገሩ ዝገስጫም እኛ የምንሰግደው ለሸራውና ለቀለሙ አይደለም የሚለው ለእዛ ከስዕሉ ጀርባ የምንመለከተው የስዕሉን ባለቤት ስላለ ማለት ነው። የዛሬው ዝግጅት ይመስል ነበር። እግዚአብሔር ከፈቀደ በአዲስና በወቅታዊ ጉዳይ ይሆን መለስ ይሆናል። ሰላም እግዚአብሔር ከኒም ከእናንተ ጋር